ጠላት ዓለይ ሸምሱ የአላህ መልክተኛ ዓለይሂ ሰላት ወሰላም እንደሚሉት ማለት ነው። ከቀናት ሁሉ ፀሐይ ከወጣችባቸው ቀናት በሙሉ ኸይሩ የውም ወይም ምርጥ ቀን ብሎ ማለት የተሻለው የተመረጠው ቀን ብሎ ማለት የውም ጁሙዐ ነው የጁሙዐ እለት ነው ብለው ተናገሩ ማለት ነው። ስለዚህ አለል እጥላቅ በሁላችንም ዘንድ ምርጥ ቀናችሁ ተብለን ስንጠይቅ ልንመልሰው የሚገባው መልስ ቢኖር የእናንተ አሪፍ ቀን፣ ሁሌም የምትጓጉለት የምትናፍቁት ቀን ምንድነው ተብሎ ሲጠየቅ? መልስ ሊሆን የሚገባው የውሙል ጁምዓ ነው። አንደኛ በረሱሉ ሰለላሁ አለይሂ ወሰለም አንደበት ይህ ቀን ምርጥ ቀን ስለመሆኑ ተመስክሮለታል ማለት ነው። ስለዚህ ይህንን ቀን እኛ ራሳችን ከስተማይዝ አድርገን ወይም ደግሞ ለእኛም ምርጥ እንዲሆንልን አድርገን ልናስቀጥለው ይገባናል። ይህ የእኛ ባህል ሊሆን ይገባል ማለት ነው። የዕለት ተዕለት እንቅስቃሴያችን ለምሳሌ ደስታን የሚፈጥሩልን ነገሮችን ስናከናውን በዚህ ዕለት ብናደርጋቸው እረፍት የሚያስፈልገን ጉዳይ ሲሆን በዚህ ቀን ብናደርገው፣ እኛ ይህንን ቀን ልንጓጓለት ልንናፍቀው የሚገባ ቀን እንዲሆን ማስቻል የእኛ ኃላፊነት ነው ማለት ነው። ለምሳሌ ቤተሰቦቻችንን የምንዘይርባቸው፣ ወላጆቻችንን የምናስደስትባቸው፣ ልጆቻችንን የምናስደስትበት ቀን ይህ ቀን ቢሆን ግጥምጥሞሹ ከፍተኛ ይሆናል ማለት ነው። የመጀመሪያው ዒድ ነው። ዒድ ነው ያሉን፣ ሁለት ዓመታዊ እና አንድ ሳምንታዊ ዒድ አለን። ይህ ጁምዓ ነው። ሁለተኛ ኸይሩ የውም ጦልዓት አለይ ሸምሱ የውም ልጁሙዓ ብለው አላህ መልክተኛ ሰላት ወሰላም ነግረውናል። ፀሐይ ከወጣችባቸው ቀኖች በሙሉ ምርጡ ቀን ብሎ ማለት የጁሙዓ እለት ነው ተብሎ ማረጋገጫ ተሰጥተዋል። ስለዚህ እስኪ ከሳምንቱ ቀናት ለአንተ ምርጥ ቀን ብሎ ማለት የትኛው ነው? ለአንቺ አሪፍ ቀን ብሎ ማለት የትኛው ነው ተብለህ ስትጠይቅ ተብለህ ስትጠየቅ መልስህ በአንድ ድምፅ መሆን ያለበት መልሳችን የውም ልጁሙዓ መሆን አለበት።

ፒቮት ፖይንቱ ወይም ደግሞ የዚህ የማዕዘን ድንጋይ የተጣለው በዚህ እለት ነው። እዚህ ዱኒያ ላይ የመገኘታችን ሚስጥር የመገኘታችን ዓላማ ሁሉ የሚነሳው ከዚህ ቀን ነው ማለት ነው። ስለዚህ የውል ጁሙዓ መሩ ኪራማ የሚታለፍ ቀን አይደለም ማለት ነው። አባታችን አደም ዓለይሂ ሰላም የተፈጠሩበት ቀን የተኸለቁበት ቀን ስለሆነ ይህ ቀን ልዩ ትርጉም ሊኖረን ይገባል። እኛም በህይወታችን ውስጥ የምንፈጥራቸው መልካም ነገሮች በሙሉ በዚህ ቀን ከዚህ ቀን ጋር የተዋዙ እንዲሆን አንድ ሱና ተቀምጧል ማለት እንችላለን ማለት ነው። ከዛም በኋላ ደግሞ ወፊሃ ኡድኪለ ልጀና ነቢዩላህ አደም ዓለይሂ ሰላም ወደ ጀነት ሲገቡ በዚቹ በጁምዓ ቀን ነው ወደ ጀነት የገቡት ማለት ነው። ለእኛም የተድላ የምቾት የፍስሀ ቦታ መግባት ስንፈልግ መጎናጸፍን ስንፈልግ ይህንን ጁሙዐ እንደ መነሻ ልንጠቀመው እንችላለን ማለት ነው። ወይም ደግሞ ይህ ጁሙዐ እኛን ከአንድ ካለንበት የህይወት ስታንዳርድ ወይም ደረጃ ከፍ ወዳለ ወደ ተሻለ ሊያሸጋገረን የሚችል አንድ ትልቅ አጋጣሚ ሆኖ ልናገኘው እንችላለን ማለት ነው። ይህ ብቻ አይደለም። ወፊሃ ኡህሪጀ ሚንሃ አባታችን አደም አለይህ ሰላም ከዚሁ ከ ከጀነት የወጡበትም ዕለት እንደዚሁ በጁሙዓ ቀን ነው ማለት ነው። ስለዚህ የጁሙዓ ቀን አላህ ፍጥረተ ዓለሙን እንደዚሁ ተጽዕኖ በፍጥረተ ዓለሙ ላይ ተጽዕኖ የሚፈጥሩ ነገሮችን ያስገኘበት ዕለት ነው። ጀነት መግባት በጣም ትልቅ ፍስሓ ነው። በጣም ትልቅ የሆነ ደስታን የሚጭርልን የሁልጊዜ ምኞታችን ነው። ከጀነት መውጣት ደግሞ በጣም ትልቅ አደጋ ነው። መባረር በጣም ትልቅ አደጋ ነው። ይህ አደጋም የተከሰተው በዚህ ዕለት ነው። ስለዚህ ይህ ቀን በህይወታችን ውስጥ ብዙ ነገሮችን ሊያስተናግድ ብዙ ነገሮችን ይዞ ሊያልፍ የሚችልበት ዕለት ነው ማለት ነው። ያ ብቻ አይደለም። ላ ተቁሙ ሰዓቱ ሰዓ ወይም ደግሞ ቅያማ አትቆምም ኢላ ፊ ዮም ልጁምዓ የጁምዓ ዕለት ቢሆን እንጂ። ስለዚህ ያ ጀማ ቅያማ መቼ እንደምትቆም አናውቅም። አላህ ግልጽ የሚያደርጋት ጊዜው ሲደርስ ብቻ ነው። ነገር ግን ጁምዓ ቀን እንደሆነ በግልጽ ነግሮናል ማለት ነው። ጁሙዓ ቀን እንደሆነ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ነግረውናል። የትኛው ጁሙዓ እንደሆነ ግን አናውቅም። ስለዚህ ጁሙዓ በመጣ ቁጥር አንድ ማስታወሻ አስቀምጠውልናል የአላህ መልእክተኛ ዐለይሂ ሰላቱ ወሰለም፣ ቅያማን እንድናስታውስ ይህ ዓለም ፍጻሜ እንደሚያገኘው ያ ዛሬ ምን ደሰተው ደስታ ፍጻሜ እንደሚኖረው፣ የሀዘናችንም መጨረሻ ማብቂያ እንደሚኖረው፣ ነገ አላህ ፊት ቀርበን ጥያቄ ጀነት፣ ጀሀነም የሚባሉ ነገሮች ሁሉ የሚመጡበት እለት ቅያማ የሚባል ነገር እንዳለ ያስታውሱናል። ስለዚህ የጁሙዓ ቀን በተለየ መልኩ

እንስሳት ሳይቀሩ ሳር ቅጠሉ ሁሉ ይህንን ቀን ይፈራዋል፣ ወይም በዚህ ቀን ይጨነቃል ብሎ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ለምንድን ነው አሁን ካሁን ቅያማ ይቆምብን ይሆን ወይ፣ አሁን አሁን የዓለም ፍጻሜ ይደርስ ይሆን ወይ እያሉ ይሰጋሉ፣ ይጨነቃሉ። ይሄ ማለት ኩኑ ቱራባ የሚባሉት እንኳን አፈር ሁኑ ተብለው የሚባሉት እንስሶች ሳይቀር በዚህ ቀን ይጨነቃሉ ማለት ነው። እነዚህ ወንጀል የለባቸውም አላህ ፊት አይጠየቁም። ጃሃና የሚባል ነገር አይነካቸውም። እሳት ቅጣት የሚባል ነገር አይነካቸውም። ለእነሱ ተድላ ነው። ለእኛ መጠቃቀም የተፈጠሩልን ፍጥረታት እንኳን ሳይቀሩ በዚህ ቀን ይጨንቃሉ፣ ይሸበራሉ፣ ቅያማ ይቆማል ብለው ማለት ነው። አማ ናሕኑ ከዚህ ሁሉ ወንጀላችን ከዚህ ሁሉ ጥፋታችን ከዚህ ሁሉ አላህን ማመፃችን ጋ ለቅያማ አለመዘጋጀታችን ጋ ነገን ነገ እየወለደ እየመጣብን እድሜያችን እየገፋ ያለን ሰዎች ግን አንፈራም አንሰጋም አንዘጋጅም ጭምር ማለት ነው። ስለዚህ በዚህ ሁኔታ ብቻ እኛ እንስሶች እየበለጡን ነው። ስለዚህ ከእንስሳ የተሻለ ማንነት እንዲኖረን ካስፈለገ ያ ጀማ በጁማ ዕለት ልንሰጋ ልንፈራ ልንጠነቀቅ ይገባናል። ቅያማን ልናስታውስ ይገባናል። የሰው ልጅና ጅኖች ሲቀሩ ሌሎቹ በሙሉ ምን ይሆናሉ? አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ይፈራሉ፣ ይጨነቃሉ። የሰው ልጅና ጅኖች ግን አይጨነቁም፣ አይፈሩም። እነዚህ አካላት ናቸው። ታዲያ ነገ ቅጣትም ጥያቄም የሚጠብቃቸው ቅጣትም ጥያቄም ያለባቸው አካላት ሳይፈሩ፣ ቅጣትም ጥያቄም የሌለባቸው አካላት እንዴት ፈሩ? እነሱ የፈሩትን እኛ ስንፈራ ይገባንም፣ ወይም ቅያማን የምናስታውስበት ትልቅ አጋጣሚ ነው ይህ የጁሙዐ ዕለት።

የቅያማ ዕለት ከሚታየው ጭንቀት የተነሳ እኔ አፈር መሆንን እመርጣለሁ ብዬ እመርጥ ነበር ይላሉ። አፈር መሆንን እመኛለሁ ይላሉ ማለት ነው። ይህን እንግዲህ ሰሓቦች ናቸው እንደዚህ የሚሉ ትልቅ ለኢስላም ያበረከቱት ነገር እንግዲህ ተዘርዝሮ የማያልቅ የሆኑ ሰሓቦች ናቸው። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው። እንደዚህ የሚፈሩት የሚሰጉት፣ እኛስ ምን ላይ ደርሰናል? እቺ የጁሙዐ በየጊዜው የሚወጡት ጁምዐዎች በሙሉ ለአኼራ የመዘጋጃ ጊዜ እንዲሆኑ ያስፈልጋል። አላህ ሱብሓነሁ ወተዓላ እንግዲህ ይህንን አስፈራርተውም ደግሞ አኼራን እንድናስታውስ ቅያማን እንድናስታውስ ብቻ ጥሎን አላለፈም። በዚች እለት ውስጥ አንዲትን ሰዓት አበጀለን። ይህቺ ሰዓት አላህን ሱብሓነሁ ወተዓላ የጠየቅነውን ነገር የማይመልስበት ዱዐ ሙስተጃ ወይም ተቀባይነት የሚኖርበት እለት ሆኖ እናገኘዋለን ማለት ነው ይህ እለት በጁሙዓ ውስጥ የሆነች ሰዓት አለች። ያቺን ሰዓት አላህ ሱብሓነሁ ወተዓላ ደብቆብናል። ረሱል ሰለላሁ ዐለይሂ ወሰለም አልገለጹልንም በቀኑ ውስጥ እንድንፈልገው ጊዜያችንን በዒባዳና ዱዓ በማድረግ እንድናሳልፍ ከመፈለግ የተነሳ ማለት ነው። ስለዚህ ይህችን ሰዓት ተጠባብቀን ዱዓ ልናደርግ ከቅያማ ቅጣት አላህ እንዲጠብቀን እሱ ዘንድ ከሚጠብቀን ጥያቄ ከጀሃነም ቅጣት እንዲጠብቀን ዱዓ የምናደርግበት ለመላ ለመላው ዓለም ሁሉ ለሰላም መልካም ለሆነ ህይወት ዱዓ የምናደርግበት የምንመኝበት ራሳችንንም ሰዎችንም ወደ አላህ ሱብሓነሁ ወተዓላ መንገድ እንመራ ዘንድ የምንለማመንበት እለት እንዲሆን ያስፈልጋል። ስለዚህ የውም ጁሙዓ